ወደ ቀራኒው አደባባይ ቀራኒው አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛለን ያቺ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። ሰው ዓይን አንሶ የታየው በእግዚአብሔር ዓይን ግን እንደ ልቤ ተብሎ የተነገረለት ከነቢያትም በልዩ ሁኔታ ሰባቱ ሀብታት የተሰጠው የእሴይ ልጅ ንጉሰ እስራኤል ነቢየ እግዚአብሔር ዳዊት ነው። በመዝሙር መቶ አስራ አንድ ቁጥር መቶ አስራ ሰባት ላይ የምናገኘው ኃይለ ቃል ነው። እጅ ደጅ የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ። የእግዚአብሔር ደጅ በዓለም ላይ በብዙ ህብረ መልክ የተሰሩ የተዋቡ ደጆች፣ ህንፃዎች አሉ። እነዚህ ከጊዜ በኋላ በተለያየ መልክ የሚፈርሱ እንደ ሁኔታው ደግሞ ድሆች የማይገቡባቸው አደገኛ በአደገኛ አጥር የሚታጠሩ አደገኛ ውሻ የሚታሰርባቸው ናቸው። ነቢየ እግዚአብሔር ግን ለይቱ ዛ አንቀጽ እንተ እግዚአብሔር ጻድቃን የበቡውሴታይች ደጅ የእግዚአብሔር ደጅ ናትና ጻድቃን ወደ ርሷ ይገባሉ። ምናልባት ጻድቃን ስንል ድንጋይ ተንተርሰው ጤዛ ልሰው ድምፀ አራዊትን ጸብአ አጋንንትን ግርማ ሌሊትን ችለው ከሰው ተሰውረው የሚኖሩት ሳይሆኑ ስመ ክርስትና ሀብተውልድና የተሰጣቸው ነጋ ለኪዳን መሸ ለቁርባን ብለው ወናምን ባህዶ አምላክ ብለው አምነው የሚመጡ ሰዎች የሚገቡባት፣ የሚጸልዩባት የሚፈወሱባት በረከት የሚያገኙባት ናት። እችም በሙሉ ኪዳን ያይቆብ ያያት ናት። ያይቆብ ከክፉ ነገር ሸንሽቶ እግዚአብሔርን በጸሎት ጠይቆ ያየው ራእይ ነበረ። መሰላል ከምድር እስከ ሰማይ ተተክሎ ዙፋን ተዘርግቶባት ንጉስ ተቀምጦባት አይቷት ነበረ። በራእዩ ያቺ ተንተርሷት ያደረች ድንጋይ ተክሎ ቅብዓ ዘይተ አብስሶ ትን ተናግሮባት ይደዋል ምን የሚል እዚህ የታነጸ ቤተ እግዚአብሔር የእግዚአብሔር ቤት በዚህ ይሰራል ብሎ ሄደ። እንግዲህ ቤተ ክርስቲያን ሰው ገንዘብ ስላለው፣ ሰው እውቀት ስላለው፣ ሰው ሀብት ስለበዛበት ሳይሆን በዕለት ዓርብ በመልአኩ አማካይነት በወርቅ መነሳንስ ደግሞ የነጠበት እግዚአብሔር የወደደው እግዚአብሔር የፈቀደው ቦታ ላይ ነውና የሚታነጸው። ነቢዩ ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርስዋ ይገባሏል ምን አለዋል። በበደላችን ምክንያት በኃጢአታችን ምክንያት በቡድ ኪዳን እንደምናነቀው እግዚአብሔር ከሰዎች ሩቆ የሰዎችን በደል ከእግዚአብሔር ፊት በብሶ በአፍኒንና በፊንያስ በኤሊ ልጆች እንዳየነው እንደምንማረው መጽሐፍ ቅዱስ ላይ እንደተጻፈው የእኛ ኃጢአት በደል ካልሆነ በስተቀር ወይ ይንዋ አናቀጸ ሲኦል የሲኦል ደጆች የማያነቃምቋት የማይደክሯት ስራ መላእክት የያሬ ልጆች ውሉደ ያሬ ሰማያዊ ዜማ የሚያደርሱባት የሚዘምሩባት መላይክትን መስለው መላእክትን ሆነው ከቆሙበት ሳይቀመጡ ከዘረጉበት ሳያጥፉ እግዚአብሔርን የሚያመሰግኑባት የእግዚአብሔር አደባባይ ናት። የእግዚአብሔር ቤተመንግስት ነው። ምድራዊ ቤተመንግስት አንዱን አንዱን ገድሎ አንዱ የአንዱን ስልጣን ለመውሰድ ዋጋ ከፍሎ ነው። የእግዚአብሔር ቤተ መንግሥት ግን ሰማያዊ ነው። ዮሐንስ በራእዩ ያያት ቤተ መቅደስ ናት። እቺ ትናንትና! በቅዱስ ፓትርያርኩ በብፁዓን ሊቃነ ጳጳሳት ተባርካ ተቀድሳ ስን ወጥቶላት ለኔና ለእናንተ ለማኞች ለክርስቲያኖች የተረከብናት ሰማያዊት ቤተ መቅደስ ናት። በሰማያት የእግዚአብሔር ቤተ መቅደስ ይከፈታል። የቃል ኪዳን ታቦት ተብሎ የተነገረባት ይቺ ያዕቆብ ያያት የሰማይ ደጅ ናት እና እንኳን እዚህ ቅዱስ አደባባይ ቅዱስ አውደ ምሕረት ሰበሰበን ሰበሰባቸው። እንኳን ንደሳ ላቸው እግዚአብሔር ና አሁ ቤተክርስቲያን የድሆች መጠለያ ናት ሰዎች የሚደሰቱባት አንብተው የሚመጡ ሰዎች እንባቸው የሚታበስባት ስለሆነ ነው። ጻድቃን ወደ እርሷ ይገባሉ። የእግዚአብሔር ደጅናት የተባለ በማንኛው ባለጠጋ በማንኛው ባለሀብት ቤት ሂዳችሁ የባሳል አልቅሳችሁ ትመለሱ እንደሆነ እንጂ ነብይ እግዚአብሔር ዳዊት እንዳለው ከፈሳይቱስ ነይ ቤተ እግዚአብሔር ነው። ወደ ቤተ እግዚአብሔር ይህን ባልን ጊዜ ደሳለኝ ባለ ጸጋ ስለ ባለጸግነቱ እሱ ይግባ የማይባልባት የእግዚአብሔር ቤተ መንግስት ሁሉ በኩል በረከትና ጸጋ የሚያገኝባት ናትና እንኳን ደሳለኝ ደሳላችሁ የማትኝ ያንደ ናት። ወዲበዛ አድ አለ ቤተክርስቲያን አንተ ጴጥሮስ አለት ነው፣ በዚች አለት ላይ ቤተክርስቲያን ንሰራት አለ አለ እግዚአብሔር። በአባቶች ስልጣን በነ ጴጥሮስ ሥልጣን በሐዋርያት ስልጣን በሊቃነ ጳጳሳት ስልጣን በመምህራነ ቤተክርስቲያን ስልጣን የተመሰረተ ፈተና የማያጣት በፈተና ማንም የማያሸንፋት የእግዚአብሔር ቤት ናት። እንደነገሩካችሁ በእኔም በእናንተ ኃጢአት እግዚአብሔር ተቆጥቶ መዘባበቻ ሊያደርጋት ፈልጎ ከእኛን ክብር መስቶት ካለሆነ መሰገር በቀጠር ስትሄዱ በንዱ የምትጠበቁ እኮ ናት። በዘንዱ የምትጠበቁ እኮ ናት። እንድህ የሚጠብቃት ያ ሰው የሚበላጅ አይቀር፣ የሚጠብቃት ቤተክርስቲያን እኮ ናት። የማን ስለሆነች ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመእንስሳት ዘአልቦሙ ልብ። ሰው ክቡር ፍጥረት ነው ተባለ። ከክቡር ሲያንስ ከሱ በልጠው ደግሞ እንስሳት የሚጠብቁባት የሚጠቧት እናት ይች የእግዚአብሔር ቤተመቅደስ ስለዚህ የተወደዳችሁ የእግዚአብሔር ልጆች፣ ቀዳሚ ያለ ጥበብ መሪያ እግዚአብሔር ነውና እግዚአብሔርን በመፍራት እግዚአብሔርን በማክበር ራሳችንን በመቅሰስ ማንኛው ባለሀብቱ ጠጋ ላይ ራሳችሁ ሂዳችሁ አትፈሱ። እዚህ መጥታችሁ ግን ጎንበስ ብላችሁ ተንበርክካችሁ ግንባራችሁ ምብር አስነግታችሁ ለማንም ሰግዱት ለማንሰግናላችሁ ስግዱ፣ ሳአፀረቤት ለእግዚአብሔር በእግዚአብሔር አፀር በእግዚአብሔር አደባባይ ስግዱ ነው የተባለው። እንዲህ እኮ ነው የተነገረላት። እንዲህ ዝም ብለን ትሆን አይደለም እኮ የምንናገረው። እግዚአብሔር ያዘዘን የእግዚአብሔር አደባባይ የእግዚአብሔር አፀር፣ ቅዱሳን የሚገኙባት እኛ የማናያቸው ብዙ ቅዱሳን አሏቸ ስታ ለዚህም ነው ምዕመናን ዝነው ሲመጡ ከመናፍቅ በስተቀር ከጸረ ማርያም በስተቀር ቤተ እግዚአብሔር መጥቶ ተንበርክኮ በሃይማኖት በእምነት ራሱን መርምሮ እዚህ መጥቶ ጸሎታ ድርሶ የልቡን ቅሻት ያሳስባለ አለ ወይ? እዚህ መጥተህ አልተፈወስከም? እዚህ ተስለ ስለተ

ጻድቃን ወደ እርሷ ይገባሉ። ጻድቃን በርሷ ይነግሳሉ። ጻድቃን በርሷ ይገባሉ። ንስሓ ገብተው ከኀጢአት ነጥተው፣ አንደበታቸውን ከሐሰት ሰውነታቸውን ከኀጢአት ለጅተው የሚከብሩባት እንባ በንሳ ዕንባ የሚጠመቁባት እልባቸው ደግሞ ከንቱ ሆኖ የማይቀርባት የእግዚአብሔር አደባባይ ናትና እዚህ ለትልል ሰዓት ላደረሳችሁ ሁላችሁ እንኳን ደስ አላችሁ። አትራቋት፣ ቅረቡ፣ ግቡ። ባአፍአሁናችሁ አትሟት ገብታችሁ በረከቷን ተቋዶት።

መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማቀሰለ ቤዛ የሆነው ደስ ይበልህ ቤዛ ናት ተፋናት አለኝታህናት አለኝታህናት እለት ዕለት ሳንይ ለነቅድስ ብለን መቅበዝ ይለምናት የለማኑ ምርኩዝናት የበሽተኛ ፈውስናት ለታረዙ ሰዎች ልብስ የተራዙ ሰዎች መግብ የምትሆንናት